ጉዲ ሳምጭን ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? ዛሬ የቀይ ስር ሰላጣ የሚሰራ ነው አብረን። መጀመሪያ እዚህ ጋ ፓርሲሊ ካሮት ፈቅፍቄው፣ ኪያር እንደዚህ ከተፌው ነው ማለት ነው። ከዛ ቀይ ስሩን ቀቅየው ነው እሱም ፈቅፍቄው ነው ከዛ እዚህ ጋር ሌምን አለኝ፣ ጨው አለኝ። እዚህ ጋር ጨው አለ፣ ቁንዶ በርበሬ ትንሽ አለ እና ነጭ ሽንኩርት ፍረሹን ወደ እዚህ እናደርገዋለን። ከዛ ሌምኑ፣ ከዛ ኦሊቭ ኦይል

እንደዚህ እንደዚህ ሆነልም። ከዛ አሁን ይሄኛው ካሮቱ፣ ኪያሩ፣ ካሮቱ እንደዚህ ነው የከተፍኩት። አልፈቀፈቁም።

እንደዚህ ሆነልን። ከዛ አሁን እናደርጋለን እዚህ ጋ ለዲኮር ያክል ነው። ሌላ አብሮ እንዲበላ አሁን እንገናኝ። አሁን እንደዚህ ሆነ ቀረበልን።

እንደዚህ አድርገን ከዛ ይሄ ትንሽ ቁጥር ቤተሰቦች ይኸው እንደዚህ ሆኖ ደረሰልን። ለጤናችንም ቆንጆ ነው። አንዳንዴ እንደዚህ ለጤናችን እንደዚህ ማድረግ ማለት ነው። አሁን አብረን እንየው፣ አብረን እንቅመሰው። እስማ ቅዱስ ዋው! ይጣፍጣል። እውነት ይጣፍጣል። ሞክሩት፣ ትወዱታላችሁ። በጣም ቆንጆ ነው፣ ይጣፍጣል በጣም። ዋው! ስለምትከታተሉኝ አመሰግናለሁ። ሸር፣ ሰብስክራይብ። ቻው።